አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ሰባት በዚች ቀን የከበሩ ፊልሞንና አብላኒዎስ በሰማዕትነት አረፉ። ይህ ፊልሞንም የእንዴናው ገዥ በሆነ በአርያኖስ ፊት በአዝማሪነት ይጫወት ነበር። ከአዝማሪው አብላኒዎስም ጋር እርስ በርሳቸው ወዳጆች ሆኑ። ለክብርት ባለቤት ክርስቶስም ስለ ስሙ ለክብር ባለቤት ክርስቶስም ስለ ስሙ ምስክሮች ሊሆኑ ተስማሙ። አዝማሪው ፊልሞንም ልብሱን ወስዶ ለአብላን ወስ ሰጠው፣ እርሱም የአብላን ወስን ልብስ ለብሶ ወደ መኮንኑ ወደ አርያኖስ ገብቶ በፊቱ ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ተመልክቶ አዝማሪው አብላን ወስ እንደሆነ አሰበ። በፍላጻም እንዲነድፉት አዘዘ። ያን ጊዜም አዝማሪው ፊልሞን መሆኑን አውቆ እጅግ ተቆጣ። ደግሞ አብላን ወስን እንዲነድፉት አዘዘ። ሁለቱምንም ነደፏቸው። አንዲት ፍላጻም ወደ መኮንኑ ተመልሳ ዓይኑን አወጣቻት፣ እጅግም አሰቃየችው። የከበሩ ፊልሞንና አብላኒዎስ ግን ገድላቸውን ፈጽመው የሕይወት አክሊልን ተቀበሉ። በረከታቸውም ከእኛ ጋራ ለዘላለሙ ትኑር አሜን። ሰላም ለአብላኒዎስ ክርስቲያናዊ እምንእሱ ለፊልም ወንጸጋን ተዋህቦ በልብሶ በበሊ ሀፀ ምድረ ተመትረ ማእሱ መታሪ ስጋው ሰበቀበላ ለፈውሱ ምክንያትም ይጠት ኮነት ቶልዕልው ምርክሱ። በዚችም ዕለት ጻድቅ ንጉሥ ቴዎድሮስ አረፈ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ዕለት ደግሞ ቅዱስ ቴዎዶጦስ በሰማዕትነት አረፈ። እርሱም ከገላቴ አገር የሆነ በምክርና በተግሳጽ አምልኮተ እግዚአብሔርን በማጽናት ያደገ ነው። ወደ ካዲ መኮንንም ሄደው የክርስቲያን ወገን እንደሆነ ነገሩ፣ ነገር ሰሩበት። መኮንኑ ማስረው እንዲያመጡ ታዘዘ። ቅዱሱ ይህን በሰማ ጊዜ ሳይይዙት ወደ መኮንኑ ሄዶ መኮንኑና የረከሱ ጣዖቶቹን ረገመ ዘለፋቸውን። መኮንኑ እርሱስ በማስፈራት ሆኖ የስቃይ መሳሪያዎችን ሁሉ አሳየው፣ ለጣዖት እንዲሰዋ በመሸንገል አስገደደው። ቅዱሱም ስለ ድንቁርናው ረገመው ዘለፈውም። ከዚህ በኋላም የውስጥ ዕቃው እስከሚታይ ሰቅለው ጎኖቹን ይሰነጣጥቁ ዘንድ መኮንኑ አዘዘ። ከዚያም ወደ ወህኒ ቤት ይጨምሩት ዘንድ ደግሞ እውነት አውጥተው በእንጨት እንዲሰቅሉት ቁስለኞቹም እንዲያድሱ ቁስሎቹንም እንዲያድሱ ጎኖቹንም እንዲሰነጣጥቁ አዘዘ። እርሱ ግን መኮንኑ የሚያመጣውን ስቃይ እንደ ኢምንት አደረገው። በክብር ባለቤት በጌታችን ክርስቶስ በፍቅሩ ፍላጻነት ልቡ ተነድፏልና ዓይኖቹም ወደ ላይ ይመለከቱ ነበር። መኮንኑ ብርታቱን ባየ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። ቅዱስ ወቱ ቴዎዶጦስም የራሱን መቆረጥ ሰምቶ እጅግ ደስ እያለው ወጣ ወደ እግዚአብሔርም ሲጸልይና ሲማልድ እንዲህ አለ። የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ፣ አመሰግናለሁ ከተከታተለኝ ክፉ ነገር ሁሉ አድነኛልና በጠላትነት የተነሱብኝንም ወደ ገሃነም አወረድካቸው። እኔንም ከሞት ዘር በር ከፍ ከፍ አደረከኝ። ይህንንም ብሎ በሰገደ ጊዜ ወታደሩም የቅዱሱን አይን ይሸፍን ዘንድ መሸፈኛ አመጣ። ቅዱሱም ይህን ሞትን ለሚፈሩ ነው። እኔ ግን በክብር ባለቤት በጌታ ኢየሱስ ክርስቶስ ስም ሞትን አልፈራም አለ። ወታደሩም ሰይፉን መዞ የከበረች ራሱን ቆረጠ፣ የሰማይትነትን ማክሊል ተቀበለ። በረከቱም በላያችን ትደር ለዘላለሙ አሜን። ሰላም ለቴዎዶጦስ ለገላትያ በአውዳ በዘሰረጸ ከመጽጌረዳ ኢተ አውቆ ለህማም ወደ ስቃየ ስም ክበዳ ደቂቀ አቴና ለአርጤምስ ውሉዳ እንዘይቀስፍዎ በይቡስ አነዳ አንድ አምላክ በሚሆን በአብ በወል በመንፈስ ቅዱስም መጋቢት ስምንት በዚች ዕለት የእንዴናው መኮንን ቅዱስ አርያኖስ በሰማይትነት አረፈ። በዚችም ዕለት ደግሞ በአስቆሮቱ ይሁዳ ፈንታ የተሾመ ከአስራ ሁለቱ ሐዋርያት የአንዱ ሐዋርያ የማትያስ የረፍቱ መታሰቢያ ሆነ። በዚችም ቀን ደግሞ በእስክንድሪያ ለተሾሙ አባቶች ሊቃነ ጳጳሳት አስራ አንደኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት አባ የብልዮስ አረፈ።

የአብ የወልድ የመንፈስ ቅዱስ ተአምር ይህ ነው። ገባጦን በሚባል ሀገር አንድ ሰው ነበረ። ያም ሰው እግዚአብሔርን የሚፈራ ጻድቅ ነበረ። በጎ ሥራ መሥራትንም ይወድ ነበር። የአብ የወልድ የመንፈስ ቅዱስንም ዝክር ለማድረግ ይቸኩል ነበር። ከዕለታት በአንድ ቀን ቤተሰቦቹ የአብ የወልድ የመንፈስ ቅዱስ በጎች ከበጎች ለዩ አላቸው። በተስካራቸውም ቀን ይታረዱ ዘንድ ይህንን ከተናገረ በኋላ በጎችን አሰማራቸው ለስላሴ ከሰጣቸው በኋላ እነዚህ በጎች እጅግ በዙ። ወደ በረሃ በተሰማሩ ጊዜ ነብር መጥቶ ከአብ ከወልድ ከመንፈስ ቅዱስ በጎች ለይቶ አንዲቱን በግ ይዞ ሊበላት ወደ ወዶ ሳለ አብ ወልድ መንፈስ ቅዱስ ከለከሉት። በበጊቱ ጠጉር አንዲትስ እንኳን አላጠፋም። ሂደ፣ ይህችን በግ ጠብቃት አሉት። የጥርስህንም ኃይል ይድከም ወደ ማደሪያውም ወሰዳት። እነዚያ በጎችም ከመወሰዳቸው በኋላ ከተሰማሩበት ወደ ማደሪያቸው ገቡ። ጠባቂዎቹ የበጊቱን ባለቤት በግን ነብር ወሰዳት አሉ። ያም ሰው በሰማ ጊዜ ተአምራትን የሚያደርጉ ናቸው ተብላችሁ አትጠሩም ብሎ ጮኸ። ገንዘባቸውን መጠበቅ አይቻላቸውም። እኔም ከእንግዲህ አልማጸናችሁም። ነፍሴን አታድኗትም በእግዚአብሔር ያመነ ያድነው ብሎ ነቢይ እንደ ተናገረ፣ ከዚህ በኋላ ስማችሁንም አልጠራም። ይህንን ከተናገረ በኋላ ያን ጊዜ አብ ወልድ መንፈስ ቅዱስ በዚያ ነብር፣ ወርደው በእግሯ እንድትሄድ ያችን አንስተህ ተሸከማት አሉት። ያ አውሬ አንስቶ በጫንቃው ተሸክሞ ሲሄድ ከከተማው በር ደረሰ። በጋቸውንም ተቀበሉኝ ብሎ በጋችሁንም ተቀበሉኝ ብሎ ጮኸ። ምክንያቱም አብ ወልድ መንፈስ ቅዱስ ከተከተሉኝ ተሸክሚያ ሲሄድ ከእርሷ ላይ አንዲት ጠጉር እንኳ አልነጨም። ለመብላትም ሲሸኩል አብ ወልድ መንፈስ ቅዱስ አይተው ገሰጹኝ። ገንዘባችንን ለምን አመጣህ? ወዴት ወደ ቀደመ ማደሪያዋ መልሳት አሉኝ። ይህንን ባሉኝ ጊዜ ተሸክሜ ወደ እናንተ መጣሁ። ከእንግዲህ ወዲህ ግን ስለ እኔ ለምኑልኝ። በእኔ ላይ መቅሰፍት እንዳይገኝብኝ፣ በላዬ ላይ እሳት እንዳይወርድብኝ። ጉርማን ሁነው አይቻለሁና አራያቸውንስ ምን ቤትስ ይችለዋል። ይህችን በግ አርጄ ልበላት በወደድኩ ጊዜ አፌ ተዘጋ፣ በጊቱም ለማየት ዓይኖቼ ታወሩ፣ የበጊቱንም ጠጉር እንዳይዳስሱ እግሮቼ ታሰሩ። ይህንም ነገር በሰሙ ጊዜ ሕዝቡ ፈጽመው አደነቁ። ከዚህም በኋላ ያችን በግ ተቀብለው ሥላሴን አከበሩባት። ያ ሰው ግን ክራቸውን ያደርግ ዘንድ ወደደ። ኃላፊ ከሚሆነው ከዚህ ዓለም በሞት እስኪለይ ድረስ መንግስተ ሰማያትም እስኪገባ ድረስ ከነብር ያዳናትን እግዚአብሔርን አመሰገነ። ልጆቿ እስከ ዛሬ ድረስ አሉ። ለአብ ለወልድ፣ ለመንፈስ ቅዱስ ዝክርም ያርዷቸዋል። በረከታቸው ይቅርታቸው ከሁላችን ጋር ይሁን ለዘላለሙ አሜን። ጌታችን ኢየሱስ ክርስቶስ የሰማነውን በልቡናችን የጻፈብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረናልና እናመሰግናለን። ሰዓተ ማዕልቱን ባርከ ቅድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሆንልን። አጽራረ ቤተ ክርስቲያን እናስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነት አስፋልን አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ሕዝቦቿን በአንድነት አበርታልን።